ሰላም ጤና ይስጥልኝ። ወዶቼ የዕለቱን ዜና ማቅርብላችሁ ብዬ አልጀምርም። ዛሬ ለጊዜው ዛሬ ዜና አልዘገብኩም። በነገራችን ላይ ዜና ዘግቤ ሳይሆን አልዘገብኩም፣ ዛሬ ወደ ዜናም አልገባው። እንደምታውቁት አርብ አርብ ቢዚ ነን። በተለይ አንዳንድ አረብ ሀገሮች ከቤሮት ውጭ ያሉ ሀገሮች አርብ ቢዚ ናቸው። ቤሮት ላይ ደግሞ ስለማውቀው እሑድ ነው፣ ቤሮት ላይ ቢዚ ቤተሰብ እንትን ስላለ እሑድ ነው። እኔ ብሔር ቤሩስ ቢዚ የምሆነው እሑድ ነው። ግን እንደዛ የቤተክርስቲያን ሰዓት አለን። ነጻነት ያላት ሀገር ቤሩስ ነች። ዛሬ የምንላችሁ መሰላችሁ ከዚህም ከዛም ዞር ዞር ብዬ ከኢትዮጵያም ከዝም ብዙ ጊዜ እየተሰደብን ያለ ነው። ጣት እየተጠቆመብን ያለ ነው። እኛ ማን ነን? እኛ የአረብ ሀገር ሴቶች በጣም የምንሰደበው እኮ ለሆነ ልመና፣ ለሆነ ነገር። ግን ለችግር ለችግር የምትፈልገው የአረብ ሀገር ሴት ነች። ለችግር ማለት ነው ግን ደግሞ ለሆነ ለመልካም ነገር ምናምን የሆነ ወሬ እንኳን ሲነሳ ወይ ያቺ የአረባገ ሴት ነች፣ ፊውዚ ያቃጠለች ኢትዮጵያ ላይ በጣም እንጃ። መነጋገር የሆነ የሚባለው ነገር ፊውዚ ያቃጠለች። እሱ እኮ ፊውዚ ጭክ ከተነገርሽ እኮ ፊውዚ አቃጥላለች አይባልም። ሰውን ከወደዳችሁት እስከምኑ እስከምኑ መውደድ አለባችሁ ከወደዳችሁት። ከጠላችሁ ደግሞ እኛን ማነው ገንዘባችን መጥላት አለባችሁ። ከጠላችን፣ እኛን ከጠላችሁ እስከምኑ ነው ሰውን መጥላት? እና እኛ ከምንም በላይ እግዚአብሔር ይመስገን፣ እንደኛ ጤነኞች ደግሞ የለም። እንደ አረብ ሀገር ሴቶች ጤነኛ፣ ጠንካራ፣ ትግስተኛ የትም አታገኝም። የኢትዮጵያ ሰው እኛ እዚህ የተማርነውን ትግስት ማለት ነው እዛ በፍጹም የለም። ኢትዮጵያ ውስጥ እኛ የምናሳልፋትን ሕይወት ኢትዮጵያ ውስጥ የሚያሳልፍ የለም። እንደው እግዚአብሔር ነው የምላቸው። እንደኛ ታጋሽ የለም። እስኪበቃ ድረስ ትግስት፣ እስከ ጥግ ድረስ ነው የምንታገሰው፣ እግዚአብሔር በሚያውቀው ትግስት እስከ ጥግ ድረስ ነው የምታገዘው። ለትንሹ ታዘን፣ ኦኬ ካፋችን የምንወጣው እኮ ራሱ የተተናቃል። ሁሉ ጊዜ አሁን ስድስት ሰው ያዘኛል። ስድ ለስድስቱም ተመሳሳይ ነው። በቃ ባህሪ አንድ ነው። ኦኬ በቃ ሁሉ ጊዜ እሺ እንዳልኩ ብቻ እሺ እንዳልኩ ይነጋል፣ እንደዚሁ ይመሻል። እንደኛ ትዕግስተኛ የለም። በቀን ስንት ሰዓት እንተኛለን? አራት ሰዓት በዛ ቢባል አምስት ሰዓት እንተኛለን። ግን ጤነኞች ነው። የአእምሮ በሽተኛ የለብንም ጭራሽ፣ ጤነኞች ነው። ቀን በጣም ደክሞን ብዙ ስራ ሰርተን እንተኛለን። ጥዋ ስንነሳ ግን እንደኛ ንቁ የለም፣ እንደኛ አመስግኖ የሚነሳ የለም። ኢትዮጵያስ እኔ ኢትዮጵያንም የሁለቱን የሚወት አረብ ሀገርን አንድ ሁለት ሳይሆን ሶስት አረብ ሀገራት ሄጃለሁ። ግን እንደኛ ልክ የተፈተነ እንደኛ ጠንካራ እንደኛ ደግሞ አዛኝ የለም። እውነቱን እነጋገር ከተባለ እንደ አረብ ሀገር ሴቶች አዛኝ በፍጹም በፍጹም አታገኝም። ኢትዮጵያ ውስጥ እኮ መድረክ ላይ የሚያስተምረው ሰው ራሱ እንደኛ የሚያዝን ልብ የለው። እውነቱ ልንነጋገር ከተባለ ማለት ነው። እንደዚህ ለፍተን ላባችንን ጠብ እያደረግን ሰርተን የሆነ ነገር ተቸገረ፣ የሆነ ችግር መጣ ሲባል እኮ ምንም አያሳዝንም። ብር እንልካለን፣ ግን እኮ የምንሰራው እያመመን ነው፣ የደከመን ነው የምንሰራው። አለ ድካማችን ወደ ጎን ትተን ለሰው ሕይወት ደግሞ እናስቀድማለን። ስለዚህ አንዳንድ አጸያፊ ነገር የምትናገሩ ሰዎች ከድርጊታችሁ ቆም ብላችሁ አስባችሁ ነገም ከእኛ ጋር ነው የምትኖሩት፣ አብረን ነው የምኖረዋሉ ማህበረሰብ። እኛም ኢትዮጵያ ንድ ዜጋ ነን። አይደለም ኢትዮጵያ ገብተን በመኪናም ስንሄድ በቃ ጮክ ብለን ልናገር እንችላለን። አላሁን እውነቴን ነው። እና ፊዛ ቀትላለች ይቻ አማርኛ በጣም ጥሩ አይደለችም። እናንተም ደግሞ ከአረብ ሀገር የምንገባው ሴቶች ደግሞ እዚህ የያዝናትን ቋንቋ ሀላስ ቢከፊ በስ የምትለዋን ማብዲ ምናምን የምትለዋን እዙ ተዋት ማርያም ይህቺ ነች የምታሰድበው ነው። ከዚህ እዛችሁ እዛ ኖርማል ከዚህ የሆነ እዛችሁ የምትገቡት ቋንቋ አለ የማይሆን ቋንቋ ማለት ነው። ይህቺ የለመድናት ስለሆነ ነው። አሁን በእኛም አይፈረድም፣ ሁሉ ጊዜ ስለምንል ስለምንባባል፣ እዚህ የለመድናት ቋንቋ ስለሆነች እዚህ ዛ በቃ አዳፍቶ ነው እዛን ትንትራለች። ግን እዚህ ለመተው ሞክሩ። እዛ ያሳደጉን ማህበረሰብ ይሄንን ቃል አይቀበሉትም። አሁን በዚህ በዚህ የሆነ ፊዛ ቀጥላለች፣ እንደዚህ ሆናለች፣ እንደዚህ ሆናለች የሚሉ በራሳችን ንግግር ስለሆነ ይሄንን ነገር እህቶችም ስትገቡ ቆጥቡ። እዛም ኢትዮጵያኖች ደግሞ የምትቀበሉ ንግግራችሁን አሳምሩ። የሆነ ዝም ብለሽ እኮ ብር ስታወጪ ለትንሹን ብር ስትሰጪ ምናምን ደግሞ ላሜቦር አይሉሻል። ስለዚህ ከነኝ ግን በጣም ስላየኋት ነው። ደግም ከአረብ ሀገር ስትመለሽ በጣም ደግ መሆን የለብሽ። መርዳት ካለብሽ ብዙ የተቸገሩ አሉ። ቤት ውስጥ ልጅ ወልደው ልጅ እንዳይወለድ ሆኖ ቤት ውስጥ የተቸገሩ እናቶች አሉ። እነሱን ስኳር ቡናም መገዛሽ ለነሱ ሩብ ቡና ይዞ ለሚመጣ ሰው እያንጠለጠለሽ ልብስ የምትሰጪ የእውነትን ፊዩዝ አቃጥለሻል። ሩብ ስኳር ይዞልሽ ለሚመጣ ሰው ሊጠይቅሽ እያንጠለጠለሽ መሰጠት የለብሽም። ስኳር አምጥቶ እኮ ወይን መቶ ድራም ወይን የሆነ ብርኮ ሊወስድ ነው የሚመጣው እኮ አንቺን ወደድሽ አይደለም በፍጹም ማለት ነው። ስለዚህ ትንሽ ነገር ይዞ ለሚመጣው ሰው አንቺን ብሎ መጣ ያ ሰው አይደለም እግዚአብሔር ያክብርልኝ በጣም አመሰግናለሁ ብለሽ መሸኘት እንጂ ይሄ ለጎረቤት ይሄ ልብስ ለከሌ ይሄ ላጎቴ ላክስቴ ይሄ ነገር በፍጹም ማድረግ የለብሽም። ለምን አራፈሽ በሳምንት የምለብሽውን ልብስ የለም። እኔ ስላየሁት በራሴ ስለደረሰ ነው። ይሄ ነገር በራሴ ስለደረሰ ነው። ከዛ አራፈሽ ሰጠሽኮ ቴንኪው አትባይ። ቴንኪውም ሳትባይ ውይ ይሄንማ እንደ ለካ አረብ ሀገር የምትለብሱት፣ አይ ይሄማ ኢትዮጵያ ሞልቶ ይለን ይትባላላችሁ። ከዝ ከዝ ተቆጥረው ከዝ እዛሽ የሚኬጃቸው ልብሶች ለራስሽ ለራስሽ፣ በቃ ለራስሽ የገዛሽውን ልብስ ለራስሽ ነው፣ ለራስሽ ነው። በቃ አለቀ። ብርም ዘሽልከ ትችላለች በእጅሽ ላይ ማለት ነው። የራስሽ ፕሮግራም አለሽ፣ የራስሽ እቅድ አለሽ። እንቅልፍሽን አተሽ አላርም እየጮሁብሽ አላርም በቀን ስንት ስንት ሰዓት አምስት ሰዓት ተኩል አላርም እየጮሁብን አምስት ሰዓት ጀምሮ ማን በተለይ መራቶች አምስት ሰዓት ጀምሮ ነው አላርም እየጮሁብን አላርም እየጮሁብን ስንት ሰዓት እንተኛለን? አስራ ሁለት ሰዓት ወይ አንድ ሰዓት ገባቸው አይደለም በመራት አቋጥረን አስራ አንድ ሰዓት ወይ አስራ ሁለት ሰዓት እንተኛለን። እሱም ማለት ነው እሱም የሆነ እንደው ዞሩ ዞሩ ላለ ቲክቶክም ምንም ምንም አለ ወሻሽ እንደ እውነቱ እናነጋገር ከተባለ ወደዛም ዞሩ ዞሩ ስንል ያቺን ጊዜም እናሳልፋታለን። አንድ ሰዓት ብንተኛ ነው፣ አንዳንዴም ሁለት ሰዓት እንተኛ አለን። አሰባችሁታል የምን እንነሳበትን ሰዓት። ቀን ደግሞ እንዴቹ ስንጦንዝ እንነዋለ። ጀኔሬተር ስንጦንዝ ነው ቀን ሙሉ ምን ውለው። እንደዛም ከሆነሽ ሰርተሽ ለብርሽ ዘኝነት እንደው ጉልበትሽም ያሳዝንሽ። ይሄን ይሄንን ተቆጣኝ እዛሽ የምትሄጃቸውን ቋንቋዎች እዙ ታያቸው ዓረብ ሀገር ታያቸው ነይ። እዛ ካሳደገሽ ማህበረሰብ ጋር ትናንት በሰጠፈጥፊ ከሆነ አትናቂ። ለምን የወጣንበት ማህበረሰብ በጣም ገር ህዝብ ነው፣ በነገራችን ላይ ማለት ነው። የወጣሽበትን ያደግሽበትን ባህልሽን መርሳት የለብሽም። ትናንት ኩበት ስትላቂ የሚያድገሽ ከሆነ ያንን ነገር መርሳት የለብሽም በፍጹም ማለት ነው። ከተሜ እንደዚህ እዚህ የሰራሽውን ደግሞ መርሳት የለብሽም። እዚህ ያሳለፍሽውን ማለት ነው። እዚህ ሀገር የሰራሽውን ስራ እዙ ለዙ ትተሽ እዚህ ንፅናሽን ሽን ጠብቅ ትችያለሽ። እዚሁ ለእዚሁ ትተሽ ኢትዮጵያን ደግሞ ንፅናሽን አጠብቂ ማለት ሳይሆን ኢትዮጵያም ደግሞ የበፊቱን ባህልሽን ወደ በፊቱ ማነትሽ ተመልሰሽ እናቶችሽን አገልግል። እግዚአብሔርም አንዳንድ ቁልጡ ትምትሏላችሁ ለሰላምታ እኮ የምትጸየፍ ይህን ነገር እናስተካከል። በጅምላ ሳይሆን አንዳንዶች ነው ያልኩት። በጅምላ አደለም፣ አንዳንዶች ጀግና እህቶች ደግሞ አሉ። ገብተው ከወጡበት ከቆላማ ሊሆን ይችላል፣ ከተለያየ ገጠራማ ሊሆን ይችላል ገብቶ ተመሳስለው የሚኖረው አለ። ስለዚህ እነኝህን ነገሮች የምትሄዱ ልጆችን ማስተካክሉ። ብራችሁን ቆጥቡ። ዝም ብላችሁ ብር ቆጥቡ። ከሌ ዘመድ በአሁኑ ሰዓት ገንዘብሽ ብቻ ነው ዘመድሽ። ሌላው ደግሞ ከአረብ ሀገር ወደዚህ ለመምጣት ስንት ስለተሰደን ነው የምንመጣው፣ እግዚአብሔር የሚያውቀው ማለት ነው። ከአረብ ሀገር ወደዚህ ለመምጣት ብዙ ፈተናዎች አሉ። በአሁኑ ሰዓት ለመመለሽ የምታስብ ኢትዮጵያ ሄደሽ እመለሳለሁ የምትሄድች ካለሽ ማለት ነው ሲወሲ ያለ ሲወሲ ሀያ ሺህ ብር ገብቷል። በኢትዮጵያ ሜዲካል አለ። እኔ ራሱ ሜዲካል እንትን ስል 12 ሺህ ብር ነበር። እስካሁን ደግሞ ይጨምራል። ፓስፖርት ሊያልቅብሽ ይችላል። የፓስፖርት ድሳት አለ፣ ብዙ ፕሮሰስ። ከዛን ደግሞ አሁንም የው ደላላ ጋ ነው ልምኬ። የደላላ ደግሞ የሚከፈል አለ፣ ከኤጀንሲ ጋር እንዲያገናኝሽ ማለት ነው። ስለዚህ ያንን ነገሮች አስበሽ ለመመለስ ሀሳብ ካለሽ በቃ ዝም ብለሽ አታበካክኝ፣ ያለሽን ብር ሳታበክኝ ቆጥበሽ መኖር ያለብሽ እንትን ማለት ነው። ለመመለስ ደግሞ ከዚህ ደግሞ ለመመለስ ብላችሁ አትሂዱ ኢትዮጵያ። ከዛ ወደዚህ ለመምጣት ብዙ ፈተና አለው። ከዚህ እንደምንመለሰው ኢትዮጵያ ያለ ከዛ ወደዚህ ለመምጣት ፈተና አለው። እዚህ ክም ያላችሁ ልጆች ገና መተን በስንት ጊዜያችን ኢትዮጵያ ነዚ ናፈቀና ልጆች እኛ ያለን ይናፍቀናል። ልጆች ያላችሁ ሰዎች ሊናፍቃችሁ ይችላል። ግን ለዓላማ እስከወጣን ድረስ አላማችንን ቆራጥ ሆነን አላማችንን መስራት፣ ገንዘባችንን መቆጠብ። የሁለት ዓመት እቅድ ካለሽ ሁለት ዓመት ሰርች የመለሳለሁ ካልሽ የሁለት ዓመት እቅድሽን የምታሳኪው ምን ሲሆን ነው? በራስሽ አካውንት ሲኖርሽ ታሳኪዋለሽ። የራሽን አካውንት ከኢትዮጵያ ለሽ ምንም አልሽ ምን የሁለት ዓመት እቅድሽን ታሳኪያለሽ። ደሞዝሽ አይጠፋም ማለት ነው፣ አካውንትሽ ላይ ይቀመጣል። ለቤተሰብ ምትልክ ይሆን ራሽ ታውቂያለሽ፣ ምን ያህል ቤተሰብ ያስፈልጋቸዋል። በእርግጥ አንቺ ከወጣሽ በኋላ አክስቶችሽ፣ አጎቶችሽ ብዙ ናቸው ብር ፈላጊዎች ማለት ነው። ግን ከዛ ነገር ተቆጥበሽ እራስሽን ሆነሽ ራስሽ ከኖርሽ ትቀይሪያለሽ። ስለዚህ ከአሁን እህቶቼ ከዚህ ወደ ኢትዮጵያ ዘናቸው የምንገባቸውን ቋንቋዎች ይቅሩብን አይመጥኑም። እግዚአብሔርን አይመጥኑም ይቅሩብን። እዛም ያላችሁ ደግሞ እንደዚህ ፊውዝ አቃጥላ ነው ምን ብላ ነው። ይሄም ለእኛ ስድብ አይመትነንም። ይህንን ጮክ ብለና የሆነ መኪና ላይ መልስ ምናምን ስንቀበል ነው ብዛት። ይህንን ሲሉ ምሳ መልስ ስትቀበል የሆነ እንደዚህ ምናምን ጮክ ብላ ስትናገር አላስጅብ ምናምን ስት ምን ይቺ ፊዩዝ ያቃጥላለች እንደዛ ነው የምንባለው። ስለዚህ እኛ እግዚአብሔር ይመስገን የስጋ ድካም አለብን የስጋ ድካም አለብን ግን የአይምሮ ድካም ደግሞ የለብንም። ኢትዮጵያ ካላችሁት እኩል እናንተ 18 ሰዓት ተኛላችሁ፣ እኛ ደግሞ 18 ሰዓት እንሰራለን። እንደኛ ጠንካራ የለም እመቤቴ፣ እንደኛ ጠንካራ የለም። እና እህቶቼ በርቱ፣ አትስነፉ። የሰው ቲክቶክ ምናምን ቲክቶክ ምናምን የሆነ እንትን የሆነ ታዋቂ ዝም ብላችሁ አትደግፉ። ዝም ብላችሁ አትሂዱ። ወደ ነዷችሁ ቦታ አትሂዱ። ቆራት ጠንካራ ሴት ሆኑ፣ በርቱ። የሆነ አላማ ሊኖራችሁ ይገባል። አላማ ሊኖረው ይገባል። ብዙ ጊዜ ለሰዎች ኖረናል። እኔ ብዙ የብዙ ሰዎች ህይወትን ቀይሬያለሁ፣ እኔ በራሴ ማለት ነው። ግን ለእኛ ሰዎች ጠላት የሚሆኑብኝ ለእኔ ለእኔ ጠላቶች ናቸው፣ በህይወት የሚፈልጉኝ። እኔ ህይወታቸውን የቀየርኩላቸው ሰዎች ለእኔ ግን ጠላቶች ናቸው፣ በህይወት ይፈልጉኛል ማለት ነው። ስለዚህ እግዚአብሔር ከፈቀደ ደሞ የህይወት ታሪኬ ካስተማራችሁ፣ እናንተን ሊያስተምረናል፣ ሊመክራችሁ ይችላል። ምናልባት ራሳችን ለማጥፋት ብዙ ጊዜ እንትን ምትልጆች አላችሁ፣ በውስጥ መስመርም ራሳችሁ ላይ ለምትወስኑ ልጅ፣ በፍጹም ህይወት ብዙ አማራጭ አላት። ህይወት ብዙ መንገድ አላት። ስለዚህ ነገ ደግሞ የተሻለ ቀን ነው። የጨለመ ቀን ይመሻል፣ ይነጋል። ጭለማ ከሌለ ብርሃን አይኖርም። ስለዚህ ይህንን ጭለማውን በትዕግስት ማለፍ አለባቸው። የእኔ ህይወት ማጥፋት ባስብ እኔ ገና መች አጥፍቼ ነበር? ኃጢአት ባይኖር እኔ የነበርኩ ማጠፋው ቁጥር አንድ ህይወት ኔ የነበርኩ ማጠፋው ኃጢአት ባይኖር ማለት ነው። ግን ይሄንን ነገር አታስቡት። ከበራኪና ጋርም ባለፈው ዜና ምናምን ስሰራ የሆኑ ልጆች በውስጥ መስመር ይሄ በረኪና ግን እንዴት ነው ምናምን ብላችሁ ነበረ። ከአጉል ሰው በረኪና ይሻላል። ካነካሽው አይነካሽ። በመጠንሽ ከኖርሽ እሱን በመጠኑ ነው የሚኖረው። ካላበዛሹ አደጋ አያረስብሽም። ስለዚህ እንደ በረኪና ሳይነኳችሁ ሰውን አትንኩ። ከነኳችሁ ደግሞ ምላሻችሁ እንደ በረኪና ይሁን እያልኩኝ የበረኪና በጣም ወዳጅ ነኝ። በጣም በረኪና ስለምወድ ነው። እኔ ምሳሌ አለኝ። በረኪና ልወድ የቻልኩበት የራሴ ምሳሌ አለኝ። ለዛ ነው ውዶቼ። ደህና ሆኑልኝ። በሌላ ሀሳብ ደግሞ በሌላ ጋዜጣ እንገናኛለን። ላይክ፣ ሰብስክራይብ፣ ሼር አርጉ፣ ኮመንትን ጻፉልኝ። አስተያየታችሁን ሌላ ተፋ እችላለሁ። አስተያየታችሁን ደግሞ በኮመንት ላይ አስቀምጡልኝ። ደህና ሁኑ።